ማን እንደሆን እንኳ ላወቅሽ መሰለኝ። ፍቅር እኮ ነኝ። አጋጭሻለሁ። እሺ፣ ጭራሽ እኔ እና እሷ ማለትም ጀምረል። አዎ፣ ወይ አይጠቅም ከዚህ በኋላ ጭራሽ። ስሜንም ፍቅር የላከችሽ ነው። አንተ እዚህ ቤት ወሳኝ ያደረገ ባልኪ ሙሉ ኃላፊነቱን እኮ ነው። አንቺ ምን ከዚህ በኋላ አጠገብ እንዳትደርስ፣ እሺ። በፊት ግን ትዝ ይልሻል፣ አደይ የሰጠራ ሸወየቲ ነበር። ከፍቅርኩሽ በኋላ ግን ኩራት መሆኑ ነዋ። እንደዛ ትበል እና ምን ልበል ነገር፣ ምንድን ነው ነገር ሰሚኛለሽ አዲ አጥቀም። ከዚህ በኋላ እንዳላገኝሽ እሺ? ከዚህ በኋላ እንዳላገኝሽ እሺ? ወይ ሁሉ ነገር ካደረግሽ በኋላ ያ በስተመጨረሻ እንግዲህ ሰላም ጤና ይስጥልኝ። የሰላም ሀበሻ ቻናል ቤተሰቦቼ በእያላችሁ ሰላማቸው ይብዛ። ለቤት አዲስ የሆናቸው ዲውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም አብራቸውን ስላላቸው እጅግ በጣም አመሰገናለሁ። እንግዲህ ዛሬ ባደይ ሰራተኛዋ ተከታታይ ድራማ በክፍል አርባ ስድስት እንግዲህ መተዋል። ግን ሊድያ እጅግ በጣም አሁን ላይ አደጋ ደርሶባታል። ምክንያቱም እንግዲህ ተንኮለኛ ፍቅር አብሯት የሚሰራው እንግዲህ ነውል ከሱ ጋር ወደ የሆነ ቦታ ሄደዋል። እሱንም እንግዲህ የሆነ ቦታ አብር እንሄዳለን እንሰራለን በማለት እንግዲህ፣ በማታ እንዴት ሊሆን ይችላል፣ በማታ የሚሰራ ስራ ምንድነው በማለት ቆይ እሱን እኔ ራሴ አሳይሻለሁ በማለት እንግዲህ በስተመጨረሻ የወሰደበት ቦታ እጅግ በጣም የሚያስፈራ እንዲሁም ደግሞ አፍኗታል። እጆቿን አስሮ አፍኗታል። ስለዚህ ያው እንግዲህ ምን ሊያደርስባት እንደሚችል ሁላችንም የምንገምተው ነው። ምክንያቱም እንግዲህ አብዛኛውን ከሴቶች ጋር በጣም እንትን ይላል ለቀረቡት ወይንም ደሞ ፊት ለሰጡት በጣም ከመጠን በላይ የሚሄድ የሚራመድ ይመስለኛል። እንግዲህ ለምለምን በጥፊ አጩለው እንዲሁም ደግሞ አደይም ደጋግማ በጥፊ ብለው ነው እንግዲህ ከሷ የራቀው። ስለዚህ ፍቅር እንግዲህ በመጀመሪያ አሁን ያሰብነውን ደግሞ ማቀድ ወይንም ደሞ በመጀመሪያ ማድረግ ያለበት አደይን ነው አደይን ከጨረስነው በኋላ ነው ወደ ሌሎች መግባት የምንችለው በማለት እኔ ግን ከዚህ ሁሉ ሴቶች ሁሉ ሌሎቹ ገገማ ናቸው፣ ምንም አይገባቸውም። ግን ደግሞ በእኔ ስራ ተስማምታ አብራይ ልሰራ የተስማማችው ደግሞ ሊዲያ ነች በማለት እንግዲህ ደግሞ በጣም ቆንጅዬ ነች፣ ከአንቺም ትሻላለች በማለት እንግዲህ ለፍቅር ሲናገራ ሰምተን ነበር። ስለዚህ እንዳሰበውና እቅዱን ደግሞ አድርጓል። በነገራችን ላይ ከቤቱ ሊወጣ የነበረውን ደግሞ የሆነ መላ ነገር ፈጥራ ለዲብ እንዲያምነው አድርጋ ከቤት እንዲቆይ ያደረገችው ራሷ ፍቅር ነች። ምክንያቱም ቤት የተከራየው ቤት እንደተቃጠለና በቃ ያለፍ ነገር ሁሉ አብሮ እንዳለቀና ለጊዜው ነገሮችን እስከምሞላ እዚህ ቤት የመቀመጥ ግዴታ የለውም፣ በማለት ይሄን ነገር ተናገር በማለት እንግዲህ እሱ ሲቴራ ከውጭ ባይፈራም እንደሚባለው እሷ እንዳለችው ቀጥታ አለ ዲብ ነግሮት ነበር። ዲብ ደግሞ እጅግ በጣም መልካም ሰው ስለመሰለው አሳዝኖታል። እንደዚህ ከሆነማ ይቅርታ ብሎ እንደውም በይቅርታ ጠይቆታል። ስለዚህ ናውል እዚያ ቤት የመቆየቱን እድሉን አስረዝሟል። አስረዝሞ ግን እጅግ በጣም የሚወዳትን እህቱን ሊዲያን በመያዝ እንግዲህ ያው ሂዷል ማለት ነው። እንዲሁም ደግሞ ዲብ ተጨንቋል። ሊዲያ አሁን ሰዓቱ እጅግ በጣም ሂዷል፣ የት ሄደች? ለምን ስልኳ አይሰራም? በማለት ምናልባት ኤላጋ ሄዳ ይሆናል በማለት ለምለም፣ እዚያም አድራለሁ ብላ አስቸግረው ይሆናል፣ ስለዚህ ለዚያ ይሆናል ስልክ ያለነሳችሁ፣ ብዙ አትጨነቅ በማለት እንግዲህ ሁላቸውም እንግዲህ ኤላጋ ያደረች መስሏቸዋል። ግን ደግሞ ያው እንደወሰዳት አይተናል ማለት ነው እና ምን ይገጥማታል፣ ምን ትሆናለች? የሚለው እንግዲህ በ ቀጣይ ፓርት ምን ጠብቅ ይሆናል። ሌላው እንግዲህ ቤዛ ነሽ ቤዛ ከአዴጋ ተጣልታ ነበር። ምክንያቱም ቀጥታ ወደ አደይ ሂዳ ከባር ሆቴ ጎን እንድትቆሚም ወይንም ደግሞ ከሱ ጋር ሆነሽም ማየት አልፈልግም በፍጹም። ባርኮቴ የኔ ነው በማለት እንግዲህ ጉሮሮዋን እዛ አንቺን ስራሽን አርፈ ስሪ ሰራተኛ ነሽ በማለት እንግዲህ የአደይን ጉሮሮ እዛ ስታስጨንቃት ነበር። ምንድነው የምትሰሪው? እኔ ከማንም ጋር አልደረስኩም በማለት እንግዲህ አደይም ገፈተረቻት። እንዴት እኔን ትገፈትሪኛለሽ እያለች እያለ ያለ ለምለም ከች ብላለች ማለት ነው። የአደይ ጠበቃ ለምለም የሴቶች አለቃ የራሷን ነገር የምታስከብር ማለት ነው እሷ። መታ እንግዲህ፣ ምንድነው የምታደርጊው? እንዴትስ አደይን እንደዚህ ታደርጋለሽ? አሁን ከአደይ ፊት ራቂ፣ ዳግመኛ አደይን እንዳትነቂ በማለት እንግዲህ አስፈራርታታለች። በጥፊ ሳላጋጭሽ ወተሽ ሄጂ በማለት ገፍትራ አስወጥታታለች። እንግዲህ ኤላም ደግሞ ያው ቤዛ መልካም ሴት እንደሆነችና እንደዚህ አንቺ እንዳሰብሽው እንዳላደረገችም እንግዲህ ነግሯታ። ለለምለም ለምለም በፍጹም እኔ የምልህን ግን አንተ ምንም እየሰማኝ አይደለም፣ ከኔ ይልቅ እሷን እያመንካት ነው ያለው በማለት እኔ በአንተ የመቀበኝን ሰው ወደ ኋላ አልልም። በቃ ያደረገችውን ነገር ነው የነገርኩ ከእኔ ምንም አልዋሸሁም በማለት እንግዲህ እንግዲህ ኤላ ደግሞ ሙሉውን አላመናትም ምናልባት ስለሚጣሉ ይሆናል እንግዲህ ለቤዛ እንደዚህ መጥፎ ጥላቻ ስላለሽ ሊሆን ይችላል በማለት እንግዲህ ግምቱን ወስዷል እንዲሁም ደግሞ ለምለም ጋር ስለተጣላች ቤዛ ቀጥታ ለምለም ከናደጋ መኖሯን ስታቀጥታ ወደ ኤላ ጋር ሄዳ ነበረ ኤላ ጋር በሄደችበት ሰዓት እንግዲህ ኤላ ይቅርታ ጠይቋታል። ምክንያቱም በቀደም በተፈጠረው ነገር በጣም ይቅርታ ያው ለምለም እንደደበደበችሽ እና ስለ ሁኔታው በሙሉ አስረድታኛለች። ግማሹን አምኛታለሁ፣ ግማሹን ደግሞ ያላመንኳት ፓርቶች አሉ። እኔ እንደማቅሽ ከሆነ አንቺ ቤዛ መልካም ሴት እንደሆንሽ አውቃለሁ፣ ለእኔም መልካም ጓደኝነሽ በማለት እንግዲህ ኤላ ይነግራታል። አዎ እኔ በጣም ጥሩ ሰው ነኝ። ሲቀጥል ደግሞ እኔ አንተን በወንድምነት ነው ማየት እንጂ በሌላ ነገር እሷ እንደገመተችው አይደለም በማለት እንግዲህ ስለ ለምለም ትናገራለች። ስለዚህ በእሷ ቦታ ሁኜ እኔ ይቅርታ እጠይቅሻለሁ በማለት እንግዲህ ሌላ ቤዛን ይሄ ግልንቢት ማለት ነው። ይቅርታ እጠይቋል። ስለዚህ ያው ይቅርታ እንደጠየቃት ደስ ብሏታል። እሷም ስራዋንም ቀጥላ ለመስራት እና ሀሳቧን ለማሳካት የተመኘች ትመስላለች እውነት ለመናገር እውነት ውስጥ ከየት ነው ከለምለም ጋ ነው ምክንያቱም እሷ ወዳለው ጋ ነው የምትጠገው በማለት እንግዲህ ላደይ ስትናገር ነበር ስለዚህ አሁን እሱ ደግሞ ከውጭ ነው የመጣው ስለተባለ እስከዛሬ የት ሆና ነበር አሁን ኤላ ሲመጣ ተመልሳ የመጣችው ስለዚህ እሷ ባርኮትን ፈልጋ ሳይሆን የመጣችው ኤላን ፈልጋ ነው